በዝርዝር ወደ እናንተ እናደርሳለን። በዛሬው ዕለት የአዲስ አበባ ነዋሪዎች ስጋት ላይ የጣለ አዲስ መረጃ ስለ መውጣቱ ሰምተናል። የነዋሪዎቹን ስጋት ላይ የጣለው ምንድን ነው? በዝርዝር ይዘነዋል። በኢትዮጵያ ከጊዜ ወደ ጊዜ እየተባባሰ ስለመጣው የኑሮ ውድነት ሁኔታን በተመለከተና ለቀናት የቀጠለው የጤና ባለሙያዎችና የመንግሥት ሠራተኛዎች ደሞዝ ጥያቄን በተመለከተ በሁለቱ ጉዳዮች ዙሪያ ጠቅላይ ሚኒስትሩ አነጋጋሪ መግለጫ ሰጥተዋል። ሙሉ ዝርዝሩን ታደምጣላችሁ። ኤርትራን ጨምሮ አስራ ሁለት ሀገራት ላይ ወደ አሜሪካ እንዳይገቡ የተጣለው እገዳን በተመለከተ ከፍተኛ የሆነ ውጥረት ተባብሷል። ሙሉ ዝርዝሩን ይዘናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችው እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጤና ባለሙያዎች እያነሱት ካለው ጥያቄ ጋር በተያያዘ በርከት ያሉ አስተያየትና መግለጫዎችን ሰጥተዋል። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ሕጋዊ ተገቢ ነው፣ ይህም ጥያቄ የለውም ብለዋል። ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊስ፣ ሚኒስትሮች፣ ጠቅላይ ሚኒስትሩም ሁላችንም የደሞዝ ጥያቄ አለብንም ብለዋል። በቅርቡ የጤና ባለሙያዎች 12 ጥያቄዎችን የጊዜ ገደብ በማስቀመጥ ሲጠይቁ እንደነበር ይታወሳል ያሉ ሲሆን ባለሙያዎቹ ከጠየቋቸው ጥያቄዎች መካከል አንዱ የደሞዝ ጭማሪ ጥያቄ ነበር። ባለሙያዎቹ ከስራቸው አኳያ የሚከፈላቸው እጅግ አነስተኛ በመሆኑ ምግብ በልቶ ለማደር፣ ቤተሰብ ለማስተዳደር፣ ልጅ ለማሳደግ፣ ራስን ለመቀየር፣ ቤት ተክራይቶ ለመኖር እንዳልተቻለ ሲገልጹም ተመልክተናልም ብለዋል። ከደሞዝ በተጨማሪ የቤት ክራይ፣ የተጋላጭነት አበል ላይ ማስተካከያ እንዲደረግ በስራ ላይ እያሉ በበሽታ ለተጠቁ ባለሙያዎች ካሳ እንዲሰጥ፣ እንደማንኛውም የመንግስት ሰራተኛ በመታወቂያ የነፃ ትራንስፖርት ተጠቃሚ እንዲሆኑ አሊያም ገበያውን ያማከለ የትራንስፖርት አበል እንዲታሰብላቸው፣ ባለሙያው ከቀረጥ ነጻ መኪና አስገብቶ እንዲገለገል፣ የትርፍ ሰዓት ክፍያ በሁሉም ጤና ተቋማት ላይ ሕግን መሰረት አድርጎ በተመሳሳይ እንዲሰራ፣ ጊዜውን ጠብቆ እንዲከፈል፣ ባለሙያው የሰራበትን ክፍያ ከዓመት በላይ በማዘግኘት የሚበደሩ ተቋማት ላይ እርምጃ እንዲወሰድ መብት ሲጠየቅ ማሰር፣ ማሰቃየት፣ ማሸማቀቅና ማስፈራራት እንዲቆም እንዲያደርጉም ለሕግ እንዲቀርቡ ጤና ሚኒስቴር ለሁሉም የጤና ባለሙያዎችና ቤተሰቦች በሁሉም የመንግሥትም ሆነ የግል የጤና ተቋማት ላይ የነፃ ሕክምና አገልግሎት እንዲያስጀምር ውጭ ሄደው መታከም ላለባቸው ባለሙያዎች ግማሽ ወጪ እንዲሸፈን የኑሮ ግዥበትን ያማከለ ድጋፍ እንዲያደርግ ባለሙያዎቹ በሚሰሩበት አካባቢ የቤት ወይንም የማኅበር መስሪያ ቦታ ተጠቃሚ እንዲሆኑ በረዥም ጊዜ ክፍያ ቤት የሚገቡበትን መንገድ እንዲመቻች፣ ይህን ሁሉ የተዘረዘሩትን በጊዜ ሂደት ማስተካከል የእኛ ነውም ብለዋል። በጤና ተቋማት ላይ የሚታየው የአመራር መርጫ በሹመት መሆን ቀርቶ በእውቀትና በውድድር እንዲሆን የሕክምና ዘርፍ ከሲቪል ሰርቪስ ማዕቀፍ እንዲወጣና ራሱን ችሎ በቦርድ እንዲተዳደር የሚሉ ጥያቄዎች ነበሩ፣ በቦታው ላይ የቀረበላቸው ለጠቅላይ ሚኒስትሩ። በሌላው መረጃችን በመቶ ሺዎች ለሚቆጠሩ የአዲስ አበባ ነዋሪዎች ከፍተኛ ስጋትን የደቀነ አነጋጋሪ መረጃ በዚህ ሰዓት ወጥቷል። ስፍራው በመቶ ሺህ ለሚቆጠሩ የአዲስ አበባ ነዋሪዎች የጤና ስጋት ሆኖ መቀጠሉን በኢትዮጵያ የቻይና ኤምባሲ አስታውቋል። ይህንን በተመለከተ ሲምፑትኒክ በዘገባው ላይ የቻይና ኢንተርፕራይዞች ከኢትዮጵያ ጋር በጋራ በመሆን አካባቢውን ለመጽዳት እየሰሩ ነው ሲል በመግለጫው ላይ አትተዋል። መጋቢት 2019 በኢትዮጵያ ትልቅ የቆሻሻ ማጠራቀሚያ ተደርምሶ ከመቶ በላይ ሰዎች መሞታቸው የሚታወስ ሲሆን አሁን ላይ ቻይና ቆሼ የቆሻሻ ማጠራቀሚያን ወደ ንጹሕና አረንጓዴ ስፍራ ለመቀየር እየተሰራ እንደሆነና የማህበረሰቡ ስጋት በቅርብ ጊዜ እንደሚላቀቅ ነው መረጃው የሚጠቁመው። በሬራው መረጃችን ትራምፕ የኤርትራን ጨምሮ የሁለት ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የጣሉት እገዳ ከፍተኛ ተቃውሞ አስነስቷል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የ12 ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የሚያግድ አዋጅ በትናንትና ዕለት መፈረማቸው ይታወቃል። ይህንን በተመለከተም ትራምፕ እኛን መጉዳት የሚፈልጉ ሰዎች ወደ ሀገራችን እንዲገቡ አንፈቅድም በማለት ፕሬዝዳንቱ በትናንትናው ዕለት የፈረሙበት አዲስ መመሪያ የሚመለከታቸው የአፍጋኒስታን፣ ሙማኒያን፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ እንዲሁም ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ዜጎች እገዳ የተጣለባቸው ሲሆን ቡሩንዲን ጨምሮ ሰባት ሀገራት ላይ ደግሞ በከፊል ተጥሏል። ይህንን ተከትሎ የአፍሪካ ኅብረትን ጨምሮ እገዳው የተጣለባቸው ሀገራት ተቃውሞውን እያሰሙ ይገኛሉ። ኢራን በበኩሏ የብሔራዊ ኢራን አሜሪካን ካውንስል ፕሬዝዳንት ጀማል አብዲ በበኩሉ የገዳው ተጽዕኖ እንደገና በሰርግ በቀብር ሥነ ሥርዓት ወይንም ልጅ በሚወለድበት ጊዜ የሚወዳቸውን ሰዎች ማየት እንዳይችል ተነፍግናል ማለታቸው ነው የተሰማው። ይህ በእንዲህ እንዳለ ሃውቲ የኦክስፋም አሜሪካ ፕሬዝዳንት አቢ ማክሰም ውሳኔው ስለ ብሔራዊ ደህንነት አይደለምም ብለዋል። ማክስመም ይህንን ክፍፍል መዝራትና በዩናይትድ ስቴትስ ውስጥ ደህንነትና እድልን የሚፈልጉ ማኅበረሰቦች ማጥላላት ነውም ብለዋል። ሶማሊያም በአሜሪካ የሶማሊያ አምባሳደር ዳሂር ሐሰን አብዲ በሰጡት መግለጫ ሞቃዲሾ ከአሜሪካ ጋር ያላትን የቆየ ግንኙነት ከፍ አድርገው ይመለከቱታል ብለን እናስባለን። የተነሱትን ስጋቶች ለመፍታት ወይንም ወደ ውይይት ለማስገባት የሚደረግ ጥረትን ዝግጁ መሆኗን አብዲ ተናግረዋል። ቬንዙዋላ፣ የሀገር ውስጥ ጉዳይ ሚኒስትር እንደተናገሩት ለቬንዙዋላውያን ብቻ ሳይሆን ለማንም ሰው ትልቅ አደጋ ነው ሲሉም ገልጸዋል። የሀገራችን ዜጎች ህዝባችን ያለ ምክንያት ያሳደዳሉ በማለትም ገልጸዋል። የየመን ኤፍሴላዊ የዜና ወኪል ሳባ እንደዘገበው የየመን ዓለም አቀፍ ዕውቅና ያለው መንግሥት የተከበረውን የአሜሪካ አስተዳደር ይህንን ውሳኔ እንደገና እንዲያጤኑና የየመን ዜጎች ከውሳኔው ነፃ እንዲወጡ በየመን ሕዝብ ላይ የሚደርሰውን ከባድ ሰብአዊ ሁኔታ በመገንዘብና ከረዥም ጊዜ የአሜሪካ እሴቶች ጋር በማጣጣም እንደገና ይታይ ሲሉ ጥሪ ማቅረባቸው ነው የተሰማው። ይህ በእንዲህ እንዳለ የአፍሪካ ሕብረት ኮሚሽን በመግለጫው ላይ እገዳው በሕዝብ ለህዝብ ግንኙነት በትምህርት ልውውጥ እንዲሁም በንግድ ጉዳይ ላይ ከፍተኛ የሆነ አሉታዊ ተጽዕኖን ይፈጥራል። ይህንን በተመለከተ በርካቶችም መነጋገሪያ አድርገውታል ሲል መረጃው ወጥቷል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሼር ሼር አድርጉት እያልኩ ለዛሬ እያቀረብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።